ሰሞኑን አዲስ የተቋቋመውንም እዝ ሰላሳ አምስተኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅ ያሱ ምን እንዳደረገ ያዝ ታውቃላችሁ፣ ማለት ነው። ስለዚህ አሁን ለአማራ ሕዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጠቶ ጎጃም ላይ የመጀመሪያውን ግፍ ሰርቷን፣ ከዛ በፊትም ይሁን መካከል ላይ አላወቅኩም፣ ጎንደር ላይ ተመሳሳይ ሰርቷን። ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ የሰብአዊ የሆነ በዓለም ላይ አይተነው የማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው።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 ከዛ ወዲህ የሚዘህ አሳይተሃል። ወደፊትም ልተገብር የምትችለው ይህኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገለጨዋለሁ። የአማራ ህዝብ የሚጨፈጨፈው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 እንዲያ ሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ከአሁን በፊት ታስታውሱ ከሆነ መቶሃያ ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ሃው ያላማረው አንተ በቃ የጥንፈኛው ተባባሪ ነ ፋኖ ነ ተብሎ ይረሸናል። ትግል አበላሽተሃል ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነ ተብሎ ይገደላል። እኛ ለምሳሌ ሰሞኑን በታገልንበት በተቆጣጠርናቸው ቦታ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 በአንድ ጥይት አንዷን ጥይት ከገደልክበት ሦስት መቶ አራት መቶ ጥይት ታቅፎ የሚመጣለህን ታገኘዋለህ። አለ ያ ሦስት መቶ አራት መቶ ተሸክሞ አንድ ሺህ ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጥቅበታለህ። ጠላትን በጠላቱ ንብረት ነው የምትወቀው? ስለዚህ ምን ትጠብቃለህ መጥቶ ብልትህን ቆረጠ ጡትን ቆርቶ አሳየህ ምን ትፈልጋለህ ከዚህ በላይ ስለዚህ ለመጨረሻው ጠቅልል ሲል በያለህበት ሁልህም ራስህን አዘጋጅተህ ለቀጣይ ላለው ለአንድነታችን ዘመቻ ራስህን አዘጋጅተህ የወንድሞቻችንን እህቶቻችንን በግፍ የተገደሉት እህቶቻችንን ደም ለመመለስ እንዳፋባሃ እኛ እንደ ሚኒልክ ዝግጁ ነን። ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትን አሁንም ወደፊትም የሚማረከውን ኃይል አደራ ምላችሁ በተገቢው መንገድ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ህዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰብዓዊ መብት አያያዛችሁን በተማማርንበት እያደረጋችሁት ባለው መንገድ እንድትቀጥሉ። ጠላቶቻችን የፈለጉትን ያድርጉ። ያደረጉት ነገር ለኛ የትግል ጥናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠና እናውቃለን። እናንተ የነሱን ተግባር እንዳትከተሉ ይሄን መልዕክቴን አስተላልፋለሁ። በመቀጠል የ